ሰላም፣ ጤና ይስጥልኝ የጃኖ ሚዲያ ቤተሰቦች እንደምናላችሁ። ዶክተር ዮናስ ነኝ። ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራሜ አንድ እህቴ ከጠየቀችኝ ጥያቄ ተነስቼ ይሄ ነገር በርካታ እህቶችን የሚያሳስብ ጉዳይ ስለሆነ እስቲ እዚህ ነገር ላይ ያሉትን ሀሳቦች ልንገራችሁ ብዬን ነው የመጣሁትኝ። ምን ነበር የእህቴ ጥያቄ? ገና ወጣት ነኝ፣ ገና ልጅ ነኝ። ነገር ግን ጡቴ ወደቀ። በዛ ላይ ጡቴ ተለቅ ያለ ነው። ጡቴ ወደቀ እና በዚህ የተነሳ በጣም አፍራለው። የስነ ልቦና የተለያየ ችግር እየደረሰብኝ ነው። ለምንድን ነው ገና በልጅነቴ ጡቴ የወደቀው? መስተካከል ይችላል ወይ? ምንድን ነው መፍትሄው? የሚል አይነት ጥያቄ ነበር የጠየቀችኝ። ይሄ በርካቶች ላይ የሚደርስ ነገር ነው። በተለይ ሴቶች፣ ለምንድን ነው ገና በወጣትነት እድሜያችሁ ጡታችሁ የሚወድቀው የሚወርደው? ምክንያቶቹ ምንድን ናቸው? ማድረግ ያለባችሁ ጥንቃቄዎችስ አሉ ወይ? መፍትሄውስ ምንድን ነው? የሚሉትን ነገሮች ከዚህ ከጡት መውረድ መውደግ ጋር ተያይዞ ያሉ ሀሳቦችን እነግራችኋለሁ ማለት ነው አብራችሁ ቆዩ። ዶክተር ዮናስ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደውል ምልክቷንም እየተጫናችሁ ቤተሰብ ሁኑ። ይህን መረጃም ላይክና ሼር እያደረጋችሁ ደግሞ ሌሎችም እህቶች ጋር እንዲደርስ እንዲማሩበት እንድታደርጉ በክብር እየጠየኩ በቀጥታ ወደ ሀሳባችን እንግባ። በመጀመሪያ እንግዲህ የምናየው ምክንያቶቹን ነው። የአንድ ሴት ጡት በተለይ ገና በወጣትነት እድሜዋ በምን ምክንያት ሊወድቅ ይችላል የሚለውን እንመልከት በነገራችን ላይ በወጣትነት በወጣትነት እምላችሁ ለምንድን ነው እድሜ መጨመር በራሱ የሴት ልጅ ጡት እንዲወድቅ ስለሚያደርግ ነው አሁን በተለይ ሴቶች ከሰላሳ በላይ ከፍ እያሉ ሲሄዱ በአጠቃላይ አሁን የሴት ልጅ እድሜ እየጨመረ በሚሄድበት ጊዜ የእድሜ መጠኑ በራሱ የመጀመሪያ ውጥር ያሉ ጠንካራ የነበሩ የጡት አካባቢ ያሉ መስሎች ጅማቶች በራሳቸው ቀስ እያሉ በእድሜ መጨመር እየለቀቁ እየረገቡ ነው ይሄ ውጥር ያለ ጥንክር ያለ የነበረው እየላላ እየላላ ይሄዳል። ይሄ እድሜ በራሱ መስሎቹ እንዲደክሙ የሚያደርግበት ምክንያት ስላለ እድሜ ከእድሜ ጋር ተያይዞ የሚመጣው ራሱን ችሎ የሚታይ ነው። ከዛ ውጪ በተለይ በወጣትነት ለምን እንዲፈጠራል የሚለውን ስናይ አንደኛው ምክንያት ግራቪቲ ወይንም የመሬት ስበት ነው። ይሄ ብዙ ጊዜ እንደዚህ አይነት ነገር ችግር የሚያመጣው ተለቅ ያለ ጡት ያላቸው ሴቶች ላይ ነው። በተለይ ተለቅ ያለ ወጠር ወደፊት የመጣ አይነት ጡት ያላት ሴት ከሆነች የመሬት ስበት በራሱ ይሄ ክብደት ስላለው ጡቷ ቀስ እያለ እየወረደ እየወረደ ምስሎቹ ጅማቶቹ ወደታች እየተሳቡ እየተሳቡ እንዲሄዱ ያደርጋል። ምንም ሳይነካካ የመሬት ስበቱ ግራቪቲው በራሱ የዛች ተለቅ ያለ ጡት ያላት ሴት እየወረደ እንዲሄድ ያደርጋል። ይሄ ብዙ ጊዜ አነስ ያለ ኖርማል መካከለኛ ጡት ያላቸው ሴቶችን ሳይሆን ተለቅ ያለ ጡት ያላቸው ሴቶች የመሬት ስበት በራሱ ገና በልጅነት በወጣትነታቸው እንዲወርድ ሊያደርግ ይችላል። ይሄ እንደ አንድ ምክንያት ማየት አለባችሁ። ሌላው ትክክለኛ ጡት ማስያዣን አለማድረግ። በነገራችን ላይ ጡት ማስያዣ ለሴት ልጅ ጡት ትልቅ አስተዋጽኦ ያደርጋል። በተለይ ጡታችሁ እንዳይወርቅ ይደግፍላችኋል። ነገር ግን አንዳንዴ በተለያዩ ምክንያቶች ሴቶች ወይ

ከጡታችሁ ሳይዝ ከፍ ያለ ወይ ያነሰ ታደርጋላችሁ። ለምሳሌ ትንንሽ ጡት ያላቸው ሴቶች ጡታቸው ተለቅ ብሎ እንዲታይ እያሉ ወይ ካለባበስ ጋር እንዲያምር እያሉ ከጡታቸው ሳይዝ ከፍ ያሉ ጡት ማስያዣዎችን ያደርጋሉ። ይሄ ጡታቸው ድጋፍ ስለማያገኝ እየወረደ እንዲሄድ ያደርገዋል። ምንም ድጋፍ አያገኙም። አንዳንዴ ደግሞ ተለቅ ያለ ጡት ያላቸው ሴቶች ጡታቸውን ሰብሰብ አድርጎ እንዲይዝላቸው እያሉ ይሄ፣ ከመጠን በታች ከልካቸው በታች ሆነ በጣም የሚጨምቅ የሚወጥር ጡት ማስያዣን ያደርጋሉ። ይሄም መስሎቹ ጅማቶቹ በጣም እንዲጨመቁ ስለሚያደርግ እንዲጎዱ ስለሚያደርግ ይሄ በራሱ ጅማቶቹ መስሎቹ ላይ ጉዳት ስለሚያመጣ እንደዚህ አይነት ችግር ሊያመጣባችሁ ይችላል። ስለዚህ ይሄ የጡት ማስያዣን ትክክለኛ ሳይዝ አለመልበስ፣ ከነጭራሹ ጡት ማስያዣ የምታደርጉ ሴቶች አላችሁ። ከነጭራሹ አለማድረግም በራሱ እንደ አንድ ምክንያት ይወሰዳል ማለት ነው። ሌላው የክብደት መጨመር ነው። እንግዲህ በተለይ ሴቶች መጀመሪያ ያልነበረ ክብደት እየጨመራችሁ ስትሄዱ ሰውነታችሁ ላይ የፋት መጠን፣ የስም መጠን እየጨመረ ሲሄድ ሰውነታችሁ እየሰፋ እየተለጠጠ በሚሄድበት ጊዜ ተያይዞ ጡት አካባቢ ያሉ ጅማቶች መስሎችን በዛው ልክ እየጨመሩ ይሄዳሉ፣ እየወረዱ እየተወጠሩ ይሄዳሉ። ይሄ የክብደት መጨመር፣ የኪሎ መጨመር፣ መወፈር በራሱ እንደ አንድ ምክንያት ይወሰዳል ማለት ነው። ሌላው ሱሶች ካለባችሁ ለምሳሌ ሴቶች ሲጋራ የምታጨሱ ከሆነ በተለይ ሲጋራ ደረት አካባቢ ያሉ ምስሎችን በከፍተኛ ሁኔታ ይጎዳል። ስለዚህ ይሄ በራሱ ሌላ ጫና ይሆናል። ሌላው የፀሐይ ብርሃን አንዳንድ ሴቶች ላይ ጉዳት ሊያመጣ ይችላል። በተለይ ይሄ ሞቃታማ ቦታ የምትኖሩ በጣም ፀሐይ ላይ ስራችሁ ፀሐይ ላይ የሆነ እና እንዲያው ደረታችሁ ስስስ ነገር የምታደርጉ ብዙ ጡት አካባቢ ደረት አካባቢ ያሉ ምስሎቻችሁ ለፀሐይ ጨረር ተጋላ ተመራጭ ከሆኑ እንደዚህ አይነት ነገሮች ይሄ እዛ አካባቢ ያሉ ጅማቶች መስሎች እየተዳከሙ እንዲሄዱ ያደርጋቸዋል ማለት ነው። በአጠቃላይ እነዚህ ዋና ዋና ምክንያቶቹ ናቸው። ታዲያ ወደ ጥንቃቄዎቹ ንግባ እስቲ መፍትሄዎቹ ጥንቃቄ ማድረግ ያለባቸው ነገሮች ምንድን ናቸው የሚለውን ስንመለከት በተለይ ከዚህ ከአመጋገብ ጋር ከአንዳንድ ነገሮች ጋር ተያይዞ ልንገራችሁ። አሁን ይሄ ክብደት መጨመር፣ እንደዚህ አይነት ግራቪቲ፣ እድሜ፣ እንዲህ ያልኳችሁ ነገሮች በተቻለ አቅም አመጋገብን በማስተካከል ለመቆጣጠር መሞከር አለባችሁ። አሁን የተመጣጠነ ምግብ መመገብ ለቆዳ በጣም አስፈላጊ ነው። ቆዳችሁ በተለይ ጡት አካባቢ ያሉ መስሎች፣ ጅማቶች፣ ቆዳችሁ የተመጣጠነ ምግብ የሚያገኙ ከሆነ የተመጣጠኑ ቫይታሚኖች የተለያዩ ንጥረ ነገሮች የሚያገኙ ከሆነ ቶሎ እንዳይወድቁ ይረዳቸዋል። የተመጣጠነ ነገር ካገኙ ጥንካሬያቸውን ይዘው መስሎቹ ጤንነታቸውን ይዘው እንዲቆዩ ያደርጋል። ስለዚህ አትክልቶች፣ ፍራፍሬዎች፣ ጤናማ ነገር መመገብ አንደኛ የሰውነት ክብደት እንዳትጨምሩ ይሄ ስብ ክምችት እንዳይኖርባችሁ ኪሎዋችሁን ለመቆጣጠር ይረዳል። እሱ ብቻ ሳይሆን መስሎቹም በቂ ንጥረ ነገሮችን ያገኛሉ። ስለዚህ አመጋገብን አስተካክሉ። ሲጋራ ሱሶች ካሉ እነዛ ነገር ተዉ። ውፍረት ካለ መቀነስ ያስፈልጋል። ይሄ የአካል ብቃት እንቅስቃሴን እያደረጋችሁ፣ የተለያዩ ነገሮች አርጋችሁ፣ አመጋገብን እያስተካከላችሁ፣ አኗኗርን እያስተካከላችሁ ይሄ የተከማቸ ስብ ክምችት ካለ እሱን መቀነስ ቦዲማስ ኢንዴክስን ማስተካከል ያስፈልጋል ማለት ነው። ከዛ ውጭ የምነግራችሁ ጡታችን ወድቋል የምትሉ ሴቶች ሁለት ነገር ልንገራችሁ። አንደኛ ጡት ማስያዣ በልክ ልበሱ። ጡት ማስያዣዎችን በልካችሁ አድርጉ። ይሄ ሰብስቦ ይዝላቸዋል። ጅማቶቹ፣ መስሎቹ ከዚህ በላይ እየወረዱ እየወደቁ እንዳይሄዱ ይከላከላል። እዛው ተሰብስበው እንዲያዙ ያደርጋል። ይሄ ጡት ማስያዣ ማድረግ አንደኛው ነው። ሌላውና ዋነኛው ኤክሰርሳይዝ መስራት። እንግዲህ ይህን ጥያቄ ጠየቅሽኝ እህቴም፣ ሌሎችም እንደዚህ ጡት ይወርዷል ብላቸው የምታስቡ ሴቶች ኤክሰርሳይሶችን ማድረግ ትልቅ መፍትሄ ይሆናቸዋል። ታዲያ ኤክሰርሳይሶች ስታደርጉ አሁን ይሄ ደረት አካባቢ ያሉ መስሎችን የሚያሰሩ ኤክሰርሳይሶች ለምሳሌ ግድግዳ ይዛችሁ እንደ መግፋት፣ አሁን ግድግዳ ላይ ቀጥ ብላችሁ ቆማችሁ ፑሻፕ እንደ መስራት ወደፊት ወደኋላ ማለት ይሄ ደረት አካባቢ ያሉ መስሎችን ያሰራል። በአቅማችሁ ደግሞ ትናንሽ ዳምፔሎች ይዛችሁ የደረት ኤክሰርሳይሶች መስራት፣ ትናንሽ ዳምፔሎችን መስራት፣ ይሄ ደረት አካባቢ ያሉ መስሎችን ያጠነክራል። ብትችሉ ፑሻፕ መስራት፣ ኖርማሊ የሴት ፑሻፖች አሉ። ከቻላችሁ ደግሞ የወንዶ ሁለቱን ፑሽአፕ መስራት ይሄ ደረት አካባቢ ያሉ ምስሎችን ያጠነክራል። እንደዚህ አይነት ኤክሰርሳይሶችን ብታደርጉ ምስሎቻችሁ እየጠነከሩ ጡቶቻችሁ ከመውደቅ ከመውረድ እየዳኑ ይመጣሉ ማለት ነው። በአጠቃላይ ከሴት ልጅ ጡት መውደቅ ጋር መውረድ ጋር ተያይዞ እነዚህን ሀሳቦች ማወቅ ይኖርባችኋል። ዶክተር ዮናስ ነበሩ። ይህን ሀሳብ ላይክ እና ሼር አድርጋችሁ ደግሞ ሌሎች እምህቶች እንዲማሩበት አድርጉ። ለቤት አዲስ የሆናችሁ ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በአዲስ ሀሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ